ዘሮ ዝናሽ እኮ አብላብኛለች ይልቅ ያስደስትሽ ያሳዝንሽ ባላውቅ አንዴ ምነችው ዜና አለኝ ምንድነው ደግሞ ያቺን ኑሃሚንና አባቷ ከዛ ቤት ለቃ ወጡ እና ቢወጡስ ደስታው ለወይዘሮ ዝናሽ እንጂ ለእኔ ለገነት ምን ያደርግልኛ ቆይ ገና መቼ ወሬውን ጨረስኩልሽ አቶ ለኮ ቤት ሊገዛላቸው ለነማ ለነተሰማ ለባለቤቴ አዎ ባልሽ በቃ የሰውዬውን ነገር ሲያገኝ ብቻ ነው አይደለ? ባልሽ መሆኑን ስለዚህ ታነገሩ። እኔም ይሄንን ጉዳይ ከሰማው በኋላ አባቴ አባቴ እያልኩኝ፣ ግን ደግሞ እሱ አባቴ ከሆነ ያቺን ማሚነት እንደሆነ፣ ስለዚህኛ ነገሩ ይደብረኛል። ቆይ ቆይ ነገር አንቺ እንዴት ታውቂያለሽ? አቶ ለቁ ክፍላቸው ሲያወሩ በገዛ ጆሮ ሰማሁት። የተከራየላቸው ቤት መሸጡ ስለማይቀር እገዛላቸው አሉ ሲል ነበረ ድጋሚ ቤት ኖሮ ፈልሰስ ስልል ነው በእኛ እኛ ነው ማለት ነው። ተሰማ ለእነዛ እርጉሞች ቀረጣላቸው እንጂ። ቆይ ግን ፈጣሪ መቼ ነው እንደኛ አይነት ደጋጎችን የሚመለከተው? ቆይ ግን ቤቱን አይተሻዋል? በእርግጥ አቶ ለኩን ተከትዬ ሂጅ ከሩቃችሁ። አሁን ማድራሻው ነገር መሄድ አለብኝ። ወዴት ነው የምትነሽው እንዴ? ወደ ባለቤት ነው እማዬ። እቺን ነገር ብዙ ሰሽ፣ እንዴ አናትሽ ላይ ወጣ መሰለኝ። አንቺ አረ አናትሽ ላይ የሆነ ነገር ይወጣብሽ። ምን እያልሽ ነው? ተሰማ እኮ ባለቤቴ ነው። ምክንያቱም የሰማኒያ ፊርማችን አልተቀደደም። የተሰማ ነገር ሁሉ የኔ ነው። ለምን ሆነና እስካሁን ሰዎች አሁን ወንድሜ ተቆጥቶኝ ወጣ አሁን ደግሞ አንቺ ኤሚ ሂጂ ውጭ አልኩሽ እኮ ምንድነው እንግዲህ አሰ ስለዚህ ተገላልጦ መቆም ወንድሜ ነው እንጂ እህቴ እንኳን ይወደደች ይመስልኛል ይልቅ አይነን ከዚች ላይ ብትነቅል ጥሩ መሰለኝ አንተ ነህ እኮ እህቴ እንደሆነች የምታውቀው እሷ እኮ በፍጹም ወንድሟ እንደሆነ ካታውቅም ምን እንዳይፈጠር ፈርተሽ ነው ዳግም እባክል ለምን ወደ መጣህበት ተመለስ። እዛ ባለህበት ሁንና የምትፈልገውን ነገር ላድርግልህ። ትሰምኛለሽ? ከእህቴ ጋር ያለኝ ግንኙነት ይህን ያህል የሚያበሳጭሽ ከሆነ እና ደግሞ አንቺ የምታበሳጭኝ ከሆነ ከእህቴ ጋር ያለኝን ግንኙነት ጠበቅ አድርገዋለሁ። እሺ፣ አንተ ትንሽ እንኳን አታፍርም እንዴ? የእናት ልጅ እኮ ናት። የእኔ እና የእሷ ግንኙነት ይህን ያህል የሚያሳስብሽ ከሆነ ሳትወጂ በግድሽ ልጅነቴን ታምኛለሽ። ከዛ ለሁሉም ትናገሪያለሽ ማለት ነው። ስለዚህ ይህን ጉዳይ በደንብ እገፋበታለሁ። አንተ ዳግም ነው ግን የገባሁትኝ ወይዘሮ ዝናሽ የማን ደፍሮት ልጅ አሁን ላይ በቁሟ ልታብድ ነው። ሲኦል የገባስ መሰላት። የመጣው ዳግም ልጇ እህትና ወንድሞ ወንድሞ እህቴና ወንድሞ ወንድሜን አስታዋውቂ በሚላትም ጊዜ ትዳሬ ይፈርሳል። እባክህን እናትህ እሰው ሀገር ሄዳ ሞታለች ብዬ ነው ለ ለይኩንም የነገርኩት። ስለዚህ እናቴ አትበለኝ። ከሞት ሽማ ቆይተሻል። አሁን እንኳን የእናትነት ፍቅር የማላገኝበት ለምንድን ነው? አሁን በቃ ውጣና ከቤት የምትፈልገውን ሁሉ ቤት ተከራይቼ ላኖርክ ስትለው ለምን ሲባል ነው ይህን የመሰለ የእናቴ ቤት እያለ ቤት ኪራይ የሚይዘው ሲላት እሷ በንዴትና በጭንቀት ትገኛለች። ልጇም ኤም ሻውር ገብታ ስትወጣ ዳግምን በፍቅር ታየዋለች። የእናቷ ልጅ ወንድም እንግዲህ እሱ ግን በእህትነት የሚያውቀው እሱ ነው። እሷ ግን ደግሞ በፍቅር ነው የምታየው። ይሄንን ሻውር ገብታ ስትመጣ ያየችው እናትና ወንድም እይቆጣታል። እሷ ግን በፍቅር ወድቃለች በወንድሟ ፍቅር በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ዛሬ ክፍል ሰላሳ ተለቀቀ። ወደ ክፍል ሰላሳ ስንመለስ እንግዲህ ሰላሳ ሶስት ላይ ብዙ ነገሮች ተፈጥረዋልን አምራት አማቷን እንግዲህ አቶ ለይኩንን ከ ናሆድ ጋር ታርቅ ያለሁና አንተ ይቅርታህን እፈልጋለሁ ይቅር በለኝ ብላ ከጉልበቱ ላይ ተደፍታ በፍጹም የኔ ልጅ ናሆድ ይሄን አያደርግም። አሁን ላይ አእምሮ እንዲስተካከልም ሁሉም ነገር እንደሆነ የስራውን ድርጅቴን ሁሉ በሱ ስም አድርግ ያለሁኝ እሱም ደግሞ ግን ይሄንንማ ሊያደርግ ፍቃደኛ አይሆንም እያለ ነበር። እውነት ታርቀናል፣ እንደ ድሮ ፍቅራችን ተመልሰናል ይቅር በለኝ። እያጠፋሁትንም ጥፋት በሆዴ ያስኩትም ጽንስ የልጃችሁ ነው እያለች ነበረ። የልጁ ጽንስ ሲባል አንቺ የምትሰሪው ሁሉ ጥፋት አይታይሽም ስለዚህ አይቻልም ቢሏት እሷ ግን በፍጹም ብላ ከእግሩ ጋር ትደፋለች። እሱም ተነሺ እሱም ጠይቄ እውነት ይሄን አድርጎ ከሆነ እያሉ ነበረ። አቶ ለይኩኔት ያስነሷት ማለት ነው እንግዲህ ድርጅቱንም በሱ ስም አድርጎለት ድርጅቱን እራሱ እዛው እየሰራ ይገኛል ማለት ነው። ወይዘሮ ዝናሽም አሁን ላይ ከልጇ ጋር ከዳግም ጋር ቁጭ ብላ እሻ እያለች ነበር። ነገር ግን ዳግምዬ በቃ ከአሁን በኋላ አንተ ቤት ይዘህ ለብቻ ኖር፣ ስለዚህ የሚያስፈልግህን ሁሉ እከፍልልሃለሁ ብትለውም እሱም ለምን ሲባል ነው አይቻልም፣ እምቢ ካልሽ ሁሉንም ነገር እናገራለሁ እያለ ነበረ፣ ለእናቱ ሲላት የነበረው። እሱም ግን እንግዲህ ይሄንን እያለ ሳለን ኑሃሚን የምወዳድሱ ቤታቸው ገብተዋል። እሱም እንግዲህ እምቢላትም ግን አስተያየቷ ኤም ማለት ነው በፍቅር ወድቃለች፣ ከወንድሟ በጣም የሚገርም ነው ይሄ። ሁሉ እንግዲህ ወይዘሮ ዝናሽ እየደበቀችው ነገር ነው ይሄን ሁሉ ያመጣው እንግዲህ። እንትናም ማን ነው ስሙ ናሆድን በመጣ ጊዜ እንዳግም ከቤት ቁጭ ብሎ ግባ ወንድሜ ሲለው ወንድሜ ይልና ይደነግጣል። ናሆድ እንደዚህ ባለው ጊዜ ምንድን ነው ይሄ ልጅ እያለ ነበር እና እንዴ ስንት ጊዜ ልናገር፣ በእርግጥ ያልተናገረ ለሁሉም ተናግራ ያለሁኝ ተናግራለኝ። ስለዚህ እናቴ ሞታለች በመኪና አደጋ፣ ሰው ሀገር እንደነበረች ነበረች እዛው ሞታለች ብለው ገደላት። ዝናሽን ማለት ነው። ዝናሽን አዎ፣ በማለት አንሶር ያዝናለሁ በማለት እናሆድ ጥሩ ልብ እንዳባቱ ያለው ነው እና አዝኖ ተነስቶ ሻውር ልውሰድ በማለት ከስራ ስለመጣ እያላት ነበረ። እንግዲህ ኤም የምትባለዋ ደግሞ ሻውር ገብታ ስትወጣ በወንድሟ ፍቅር እየወደቀችው ዝምብላ ወደሱ ፎጣዋን ከትኗ አድርጋ ሻውር ወስዳ የወጣች ነበር። የዚህ ጊዜ ወንድሟም በእህትነቱ በወንድም አይኑ ያያት ነበር። እሷ ደግሞ የምታየው በፍቅር አይን ነበር። ይሄንን ሲያዩ ግን ወንድሟን አሁድ በር ከፍቶ ሲመጣ ምን እየሰራሽ ነው? ምን እየተካሄደ ነው እያለ፣ እንዴ ምንድን ነው የምትለው? ከሻወር ጋ እየወጣሁ ነው ትለዋለች። እሱም ቆሞ እያያት ነበር። እናተተዋት ይገባል። እናትየዋም ስትመጣ አንቺ ግን ምንድን ነው እንደዚህ እያለ ስጭ ወባን ነበር እንዴ እኔ እኮ አስራ ስምንት ዓመት አልፎኛል። ለምንድን ነው ሁላችሁም እንደዚህ ወንድሜ ተቆጥቶ ሄደ፣ አንቺም እንደዛው አሁንስ በጣም እንትናላችሁ በማለት ሞልቃ አቃዋይ እምነተ እንደርድራ ክላሷ ትገባለች ማለት ነው። ግን ለእናትየዋ እንዳውም ከሌሎቹ አቀራረቧና ጥሩ ነገሯ እህቴ ናት ጥሩ ልብ ያላት ትመስላለች። ስለዚህ እሷን ለመቅረብ እገደዳለሁ ቢላትም እንግዲህ ወይዘሮ ዝናሽ በፍጹም አንተ እንጂ እህትነቱን የምታቅ፣ እሷ እኮ እህት መሆንህን አታቅም። ይሄንን አመለካከት ታነሳለህ ትለዋለች። እሱ ግን ይሄንን ቢካልሽ ሁሉንም ነገር ወደ እሷ አደርገዋለሁ ይላታል። እንግዲህ እነግራታለሁ ከእሷ ጋር ቅርቤታዬን አጣጥማለሁ እያላት ነበረ። እንግዲህ ወይዘሮ ዝናሽ አሁን ላይ እነ ኑሀሜን ኑሀሜንን ስታሰቃይ የነበረችው አሁን እሷ ሲኦል ገብታለች በተራዋ። ይህንን እያለች እንግዲህ ወደ ኑሀሜን ጋር ትሄዳለች። ኑሀሜም ፈጣሪዋን እያመሰገነ ቤቷን እያዘጋጀች ከዛ ይህንን ለእኔና ላባዬ ቤት አገኘን እያለች ቤት ተከራይቶላቸው አቶ ለይኮን እንትን እያለኝ ነው። እንግዲህ ዝናሽ የማታርፈው የራሷን ጉዴ አስቀምጣ ዳግም ከሌላ የወለደችውን ስትመጣ ወደ ኑሀሜጋ አንቺ የማንንም ድቅ ላይ ይዘሽ መጀመሪያ ቤት ቤቱ አባትሽ ሴት ነው ስትል፣ አባቴ ሕክምና እንትን ሊያደርግ ሄዷል እያለቻት ነበረ። ይህንን ስትላት ግን

ጤናዋን ቻለሽ አይደል ስትላት፣ የምትናገረው ሁሉ ጠፍቶባት፣ ወይዘሮ ዝናሽ ተነስታ ትሄዳለችው ወደ ቤቷ ማለት ነው እንግዲህ። ወደ ኤዱ ጋር ስንመጣ ኤደን ማለት ነው፣ ለዳግም ሻይ ቡና ልበልክ፣ ቡና ትፈልጋለህ፣ ላፍላለህ እያለችው ነበር። እሱ አይ አልጠጣም፣ አልፈልግም ሲላትም እሷ ግን ዝም ብላ ፊቱ ትከተራለይ። ምንድን ነው አልፈልግም ማለሽ አይደል እንዴት እላታለች ኤም ማለት ነው ተወጣለሽ በማለት እንግዲህ፣ ወደ ኤዱ ጋር ስንመጣ ኤዱ አሁን ላይ እናቷ ጋር እየሮጠች ትሄዳለች። እናቷም እንግዲህ ወይዘሮ ገኒ በቤቷ ሁና አረቂዋንም ጁዟንም እየጠጣች ትኖራለች ማለት ነው። እንግዲህ ወይዘሮ ገነት አረቂዋን እየጠጣ አንችም ጠፋሽ እኮ ጨከንሽ እያለቻት ነበርና፣ ሰርፕራይዝ፣ አንድ ነገር ደስ ካለሽም ካላለሽም ይህን መጠጥ ግን መቼ ነው የምታዩ እያለቻት ነበረ። እንዴ ካለሱ ብቻዬን አንችም ተውሽኝ፣ ድብርት እኮ ሆንኩኝ ትላታለ። እንዴ ለዚሁም እንትን ብላኛለች እያለቻት ነበረ። ገነት ማናት ኤደን፣ ዝናሽ ምንድነው ልጄን እንዴት ስምታሰቃየው ከበብቴ ላይ ፀጉር አበጥሮልኝ አለች። እሷም ምንድነው እንደዚህ የሚያረጋት? አሁን እንዴት ምትጎዘጎዥልኝ ፈልገሽ ነው ትላት። እስቲ የኔ እንትን ግዥልኝ እያለቻት ነበር። አረቂ ግዥልኝ ያለይ እኔ ኮ መጀመሪያውም ስትጎዘጎዝልኝ፣ እንደዚህ ስታጋንኝ፣ እንደፈለግሽ አውቃለሁ እያለቻት ነበረ ማለት ነው እንግዲህ ደስም ካላለሽ ካለሽም ካላለሽም እየሆነ ነገር ልንገርሽ ትላት አለች። ምንድን ነው? አቶ ላይ እኮን እነ ኑሃሚን ከዛ ቤት ወጡ ትላታለይ። እንዴ ታዲያ ኔ ቢወጡ ባይወጡ ለእኔ ታዲያ ምም ለገነት ምኔ ነውና፣ ለዝናሽ ነው እንጂ ታዲያ ትላታለይ። ሌላኛው ደግሞ መይ ጨረስኩኝ አስጨርሽኝ ትላታለይ። ቤት ሊገዛላቸው ነው አቶ ላይ እኮን ሲሉ ሰምቼ ነው። በሩ ላይ ሁኝ አዳምጭ እየዚ ጊዜ ተሰምዬ ወይኔ ገንዘብ እንዲያው ጉድኮ ነው ተሰምዬ ኔ ውድበል እንዴ ገንዘብ አሁን ቤትም ትልል ሲል ነው። እንደ እንደ ምትዩ አዎ ተሰብስበን እንደ ድሯችን እዛው ቤት በአንድ ተሰብስበን እንኖራለን። እንዲያውም ይሄንማ ትልቅ ስራ የቤት ስራ ሰጥቼሻለሁ፣ ስለዚህ መኖሪያቸውን አጣሪልኝ በማለት ትላታለች። እንግዲህ ኤደንም አንቺ ግን ይሄንን ማጣራቱን አጣራለሁ፣ ቤቱን አይቼዋለሁ፣ ግን አንቺ ይሄንን እየጠጣሽ አንድ ቀን ስነሀሜም እንትናትልሽን እኔም እኮ አባቴን አሁን ቀርብ መቅረብ ፈልጋለሁ፣ ግን ደሚያስችን ነሀሜ እርኩስ ግን ቀን እንዲው ለኛ ለእኛ ለጥሩ ስትል አይገርሞት? ለእኛ ለጥሩዎች ግን ለመቼ ነው ቀን የሚወጣልን እኛ ጥሩ የምንሰራ ሰዎች? አለች ኤደን ማለት ነው ዝፓርት ላይ ካያችሁት ማለት ነው። እና እሷ አባቷን እንኳን የተጸየፈች አብረን እንኑር አንድ ጎጆ ሲሏቸው አንተን በሽተኛ ሽንትህን እየሸኝና ከአንተ ጋር እንሄድም ብለው ሲያንገላቱት የነበረ ሰው አሁን ደግሞ ካቶላይኩን ጋር ተቀርቦ ቤት እንትን ሲልላቸው ሊገዛላቸው ነው ስትል፣ እንግዲህ በደስታ ታብዳለች። እንዲህ የሰማንያ ባሌ እኮ ነው ወረቀቱ እኮ አልተቀደደም። የሰማንያ አልተፈታንም እኮ በፍርድ ቤት። ስለዚህ ቤታ ገዛለትማ። በአንድ ተሰብስበን እንትላለሁ። የኔ እና ተሰምዬ አሁን መሄድ ያለብኝ ትላል። እንዲያውም ኑሃሚንን እና እኔ አሁን በተራ በተራ አንደኛ ኑሃሚንን፣ ሁለተኛ ኤርሜያስ፣ ሶስተኛ ዝናሽን አንድ በአንድ እሰራላቸዋለሁ ትላለች። እንግዲህ የእሷን ነገር ስለምታውቅ ይቺ ሄደን ማለት ነው እናገርባታለሁ በስሬ ቁጥጥር ነው ማረጋቸው፣ እያለች ነበር። እንግዲህ ወደ እሷ ስትሄድ ሂዳ ስትመጣ ከእናቷ ጋራ እናትየዋም እየሮጠች ወደ እነ ኑሃሚን ቤት ሄዳለች። ኑሃሚን ቤት ስትሄድ የኔ እናት የት ነው እያለች እያስመሰለ ቀጥላ ነበረ። አንቺን የማላቅሽ ነሽ እያለቻት ነበር። ይህንን ስትሰማ እንግዲህ እሷም ትታት ትሄዳለች ማለት ነው። ውጭ ልይ ብላ ስታስወጣት ነበረ። ወደ ኤርሚያስ ጋር ስንመጣ ኤርሚያስም ወደ ቤት በመምጣት ይችን ቤቱን አሳይ ብሎ አንገቷን ሲጣርጎ ይዟ ሲመጣ የኑሃሚንን ቤት ታሳየዋለኝ። ኑሃሚን እንዴት ነች በእናትሽ ይቅር በይኝ እያለ ውጣ፣ ከዚ ቤት ፖሊስ ካላመጣ በይ እያለ እያለቀሰ ነበረ። እና ልጁ ሲላት ልጁን አውጥቸዋለሁ ስትለው በጣም ይናደዳል። ውሸቴን ነው በይኝ እያለ ነበር ነው እውነቴን ነው ብላ ወታ ክላስ የኔ ልጅ እንዴት ስላልኩኝ ይቅር በለኝ፣ ምችም እሱን ለማለት ነው እያለች ውሸቷን ስትል፣ እሱ ደግሞ ከበር ሆኖ እያዳመጣን ነበር። ኑሃሜ እንደማታደርጊዋ ምናለው እያለ ማለት ነው። እንግዲህ ኑሃሜም ወደ ውጭ በረ፣ እንደወታ ከድንገት መጥቶ እንግዲህ ዳግም ከጎኗ ይቀመጣል። ትደነግጣለች፣ ሁሌም የሚከታተላት ኤርሜያስ ከሱ ጋር እየተፋጠጡ ነበረ። እዚህ ጋ ያለቀው ምንድን እየሰራ ነው? ምን እያለ እንዳትናገረው እያለችው ነበረ። እሱንም እየገፈችው እያለ የነበረው እንግዲህ ወደ ወይዘሮ ገነት ጋር ስንመጣ፣ ገነት እኔ የገነት ማስመሰል ነው የገረመኝ። ገነት ቢያንስ እንኳን እኔ ነኝ ከዛ ኤርሜያስ ጋር ሌላ ፍቅረኛ እንኳን እንዳለው የነገርኩሽ አንቺ ነሽ እንዳውም ነገሩን ያባባሸው እያለች። ምክንያቱም ማምራት እንደውላ ነይ ብዬ የጠራሁልሽ እያለች ነበረ። እናም አንቺ ነሽ ይህን የሰራሽ አንቺ ነሽ፣ አንደኛ ዋለ ህይወቴ ተጠያቂ እያለች ነበር። እና እባክሽ አሁን እኮ እኔ ምንም ብንጣላ እወደዋለሁኝ ዞሮ ዞሮ ተሰማን። ስለዚህ ባሌ ነው ላለች ማለት ነው። የዚህ ጊዜ አሁን ጥቅም ፈልገች ነው የመጣሸው ብላት፣ አስወጥታ ትመጣለች ማለት ነው። እንግዲህ ወደ ኤርሚ ስንመጣ ኤርሚ ና ኖሃሚ ባንድ ነበሩ። ዳግምና ከየት መጣ ያለችው እሱም እንግዲህ በዚህ ሰዓት እሱም ይሄን ያለምን ልሰራ ነው እያለ እሱን እየገፋቸው ነበረ እዚህ ጋ ያለቀው ማለት ነው። አሁን ላይ የኑሃሚን ድራማ እንዴት እየሄደ ነው? የምታስቀኝ ወይዘሮ ገነት ናት። የምታደርገው ሁሉ አክት ከላሳ ራሳቸውን ንጹህ አድርገው የሚያወሩ እንግዲህ እሷ እነሱን አላስቀምጥ ብላ በተለይ ኑሃሚ እንዴት እንደምታደርጋት። አሁን ላይ ቶንጉዷ መጣ። ዳግም ከሌላ በባሏ ላይ የወለደችው ልጅ በባሏ ላይ የወለደችው ልጅ ስለመጣ አሁን ላይ ቤቷ ሲኦል ሆኖባታል። በጭንቀት ልታብድ ደርሳለች ማለት ነው። እንግዲህ የነበረን ቆይታ ይሄን ይመስላል። ዳግምና ኤርሚ እንደተፋጠጡ ነበር። ለምን ከሷ ጎን ተቀመጥክ ብሎ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።